ማ እፈልጋለሁ የምኖርበት አላማ ዝም ብሎ ቤተሰብ ሰርቶና ቤተሰብ ሰብሰቡ ልጆች እየወለዱ ምናምን እነሱን ኮንትሮል እያደረጉ እነሱን እያስተማሩ መኖር አለ ማለት አንድ አላማ እፈልጋለሁ ልኖርበት የምፈልገው እና ያንን አላማ ደግሞ በደንብ መመርመር ምናምን እፈልጋለሁ፣ በደንብ ማወቅ ከዛ ፊውቸር እሱን ማሳወቅ ስለምፈልግ ያንን ደግሞ መማር እፈልጋለሁ። በደንብ አሁን ብዙ ጊዜ ሰዎች ያንን ነገር የሚያውቁ ሊመስላቸው ይችላል ግን እኔ በደንብ መማር እፈልጋለሁ። ቦታው ላይ መገኘት እፈልጋለሁ። እዛ ቦታ ያንን ነገር ለማድረግ ደግሞ አጠገቤ ሰው ያስፈልገኝ። ላይክ ታይምን ዌስት ታደርጋለህ፣ ኤነርጂን ዌስት ታደርጋለህ። በዛ ሰዓት እኔ ላይክ ምናልባት ሴት ላላናገር እችላለሁ። እዛ ቦታ አልሞከርክም። አሁን እኮ አንተ መሞከርም አልፈልግም እያልክ እኮ ነው። እኔ እኮ ልልህ መሞከርም አልፈለግክም ባይዘወይ ማለት ነው። ብዙ ሰው አለ ስራህን ደግፈው። ኢቭን እንኳን ፍቅረኛ ኦር ሚስት ሲኖር አንተን ደግፈህ ሀብረህ እንደውም በረከቱን የምታሳድግ ብዙ ሴቶች አሉና እሱን ነገር አንተ እድል አልሰጠኸውም ነው እንጂ አሳምነኸዋል ማይንድህን ኦልሬዲ ይኸውልሽ እኔ አሁን ትዳር ሲባል ጃኒ ወይም ደግሞ እንትን ሲባል ዝም ብሎ ተገናኝተሽ የሆነ ሰዓት አሳልፈሽ ለመሄድ በጣም ኖርማል እሱ የአንድ ገብተሻል የተገናኘብሽበት ሰዓት ነው እንትን የሚለው የምታጫው ግን ሀላፊነት የሚባል ነገር አለብሽ ሚስት ሲኖርሽ ሀቅ አለብሽ የሚስትሽ እሷም ሀቅ አለባት ማለት ነው። ትተሳሰባላችሁ። የተሰማኝን ነገር ልምከር እና አስብ። ሰው አንድ ቤት ሲኖር አሪፍ ይሆናል ማለት ነው። ገባህ? አብራችሁ ስትኖሩ፣ ጊዜያችሁን አብራችሁ ስታሳልፉ፣ ምናምን መግባባት ይኖራል። ከዛ እድገትህም ሲመጣ አሪፍ ስትሆን። በደንብ ትዋሃዱና ወደ ልጅ መውለድ ትገባላችሁ ማለት ነው። ገባው? ከግብ በኋላ ሁለት ዓመት ሶስት ዓመት ገና ይቀራል ከሴት ጋር እና አሁን ደግሞ ምንም አይነት ህይወት ውስጥ እንዳትገባ ላይ ሰው ነው የምትጎደው። ጌታን ጊዜ ማለት ነው የምትፈልገው አለ ኤርሚ። ላይ አንተ አሁን በቃ ሰክሰሰኛል የምትልበት የሆነ ቦታ አለ ክላስ ሊሆን ይችላል ቤተሰብ እንትን ማለት ሊሆን ይችላል። ብቻ የሆነ የሆኑ ነገሮች በቃ እና እዛ ቦታ ላይ ስትደርስ ነው እንጂ ላይክ ሴት ልጅ ማውራት ያለብህ በዚህ ታይም ማንኛውም ሴት እንኳን ብሌም ብታደርገህ እኔ አክሴፕት አታርገም። የምሬ ነው። ምን እንደ ተናገረ እኮ ስሜቱ ተ ወይ አክሴፕት አያረጋትም ሳይሆን ያረጋታል። ይሄ ልጅ አሁን ዴቲንግ ያረጋል፣ ምንም ጥያቄ የለውም። ዴቲንግ ዴት ሊያደርግ ይችላል ምናምን፣ ግን ዴት ሲያደርጋት ቢነግራት ሳይለንት ሪፖርት ይባላል። ሳይለንት ሪፖርት ይባላል። ለሴቷም ለወንዱም ኖርማል ነው፣ በቃ አትጎዳም። ብሮ አንድ ቀን እስኪ ለነገሩ እንደ አላማ ይለያያል። በአላማ አሁን ምንድነው መሰለህ፣ አላማ ገንዘብ ብቻ ከሆነ ገንዘብ፣ ከዛ ቤተሰብ መስረተ፣ ከዛ መኖር ከሆነ ሚስትም ልታግዝ ትችላለች። በጣም የምታስብል ሴት ልትመጣ ትችላለች። ሰፖርት ታደረጋለች። ምና ገባረ። አላማ ግን የሆነን ነገር ማወቅ ከሆነ እስፔሻሊ ደግሞ የምታውቀው ነገር ደግሞ በጣም ሙሉ ጊዜ የሚፈልግ ከሆነ ለሚስት የራሱ ጊዜ ለመስጠት አንድ ሌላ እንትን ነው። ገብቶሃል? በደል ምንም። አሁን እሷ ተታገሳለች፣ አታገሰም አይደለ? በዚህ መሀል ብዙ ነገር ብዙ ክፍተት ይመጣል። ገብቶሻል? አዎ። ያን ነገር አሁን አሁን ከሆነ ጊዜ በኋላ አንድ ቀን የሆነ ጊዜ በፊት አሁን ለምሳሌ እንደዚህ ከሆነ ልጅ ጋር እንደዚህ አውርተንና ተገናኘን ቆይቷል ሙሉ ቀን አብረን ሆነን ምናምን ከዛ ኳልኩሌት አረኩት ቀኑን ማለት ነው። በቀን ውስጥ ምን ልሰራ እንደምችል ከዛ በኋላ ዌስት ያረኩትን ታይም ደግሞ አለ አሰቡ። አዛ ያንሰ ኳልኩሌት ሳደርገው አሰቡ አሰቡ ደግሞ እዛ ሁኔታ ላይ ሆኜ ከሆነች ሴት በቃ ልብህ ራሱ ዝግ ይሆናል። ደግሞ እኔ ጥያቄ ምስላለኝ ገብቷል። ላይፍ ውስጥ ጥያቄ ምስላለ ያን ጥያቄ ደግሞ ማግኘት አለብኝ፣ ተምሪ ምናምን ተፋለጬ ማግኘት አለብኝ ያን ነገር። ለጥያቄዎችሽ መልስ ስታገኝ ትክክለኛዋ ሴት ወደ ህይወት ትመጣለች። አረ ጨዋታችሁ ሌላ ታሪክ ውስጥ ገብቷል። ለምላችሁ ምንድነው ዘጠኝ ሰዓት አይደርስ ገና ስንዴ ቃ እንዳለ እናውቃለን። ሀምሳ አርባ ዘጠኝ አዎ፣ ለአንድ ቀን ከሆነ ለአንድ ቀን አንድ ከልጅቷ ጋር አብራችሁ ዴቲንግ ላይ ሆናችሁ፣ ግን ፍቅር ቢይዘስ ምን አስባለሁ? ዘራፍ ፍቅር እንደዚህ አይዘኝ ምናምን ብለሽ አፈር ሊያስበላሽ ይችላል። ድንገት መጥ ሊፈጠር ይችላል። ያው እንዳይፈጠር እሞክራለሁ እንግዲህ በቻልኩት በቃ ሳታስበው ሳትፈልግ ፍቅር ሊያሸንፍሽ ይችላል አይታወቅም። ግን አሁን እንደዛ እንዳይዘኝ ግን እሞክራለሁ ግን ደግሞ ከዛ ነገር ፍርሃት ግን ላይክ ልብ የራሱ ዝግ ይመስለኛል። በእንደዚህ አይነት ነገር ገባች። ግን ላይክ እንዳያሸንፍ ምናምን፣ ላይክ እንደዚህ አያረገኝም፣ እንደዚህ እንደዚህ አይደለም። ኦኬ፣ ሊሆን ይችላል ያ ነገር ሊፈጠር ይችላል፣ ኤኒ ታይም ሊሆን ይችላል። ግን ልትሞጪም ትችያለሽ። አዎ ልትሞጪም ትችያለሽ። ዛሬ አሁን በቃ እኔ አሁን በቀደም ለናውም የነገርኩ ነበር፣ እንደዚህ መንገድ ላይ በጣም ተጨናንቄ ሄድኩ ነበር። እና እዛ አዲስ አበባ ነው። እና መንገድ ላይ እየሄድኩኝ በጣም ጨንቆኛል፣ በሆነ ነገር ተጨናንቄያለሁ። ታውቂያለሽ፣ መንገድ ላይ እየሄድን ነው ወደ ቤት። ከዛ አስፋልቱ ላይ የፖሊስ መኪና አምቡላንስ፣ ነው ምናምን ቆሟል፣ ሰው ተሰብስቧል፣ ሌሎች ሰዎች እዛ ጋ ቆሟል። አስፋልት ላይ ሰው ሞቷል፣ ተኝቷል፣ መኪና ገጭቶት መሰለኝ። ከዛ ደነገጥኩ ታውቂያለሽ፣ በሰዓቱ በቃ ለምን ይሄ ሰውዬም ገብቶሻል ወይ? ወደ ቤት እየሄደ ነው ወይ የሆነ ቦታ እየሄደ ነው እና ከዚ ለምንድን ነው ላ ላይፍ ውስጥ ያሉት ፍርሃቶች፣ ለምድ ድንቅት እንደዚህ ከምትፈሪው ነገር በፊት የሆነ መኪና ሊገጭሽ ይችላል። ገባሻ ስለዚህ ላይክ ዛሬ ማድረግ ያለብሽን ማድረግ ግን ፍቅር መያዝ እንደ ሽንፈት ታስቡታላችሁ፣ ሽንፈት ነው ብላችሁ ስማላችሁ። እኔ አላስበ መተኛ ከሆነ ችግር የለውም። ፍቅር ምንድን ነው መሰላችሁ? ፍቅር ማለት ግን እምነት ነው። ፍቅር ማለት የዋህነት ይህን ንጹሕ ልብት ይኖር ነው። ባይዚ የምታፈቅረው እና ፍቅር ማፍቀር መሸነፍ አይደለም፣ ብዙ መሆን አይደለም። ማፍቀር ብዙ ሰውን ማፍ